ውድ የሪያሊቲ ሚዲያ ተከታታዮች እንዴት ሰንብታችኋል? በእስራኤል ጥቃት ተገድሏል የተባሉት ሶስት የኢራን የጦር መሪዎች በኢራን የድል በዓል ላይ መታየታቸው እጅግ አነጋጋሪ ሆኗል። በእስራኤል ጥቃት ሞተዋል የተባሉት የኢራን ጄኔራሎች የድል በዓል ላይ ታዩ። እስራኤል በቅርቡ ገደልኳቸው ያለቻቸው ሶስት ከፍተኛ የኢራን ወታደራዊ መሪዎች ባለፈው የኢራን ድል በዓል ላይ ከህዝብ ጋር ሲያከብሩ ታይተዋል። ከነዚህም ውስጥም የእስላማዊ አብዮታዊ ጥበቃ ቅዱስ ኃይል አዛዥ ብርጋዴ ጀኔራል ኢስማኤል ቃኢኒ፣ መከላከያ ሚኒስትር ብርጋዴ ጀኔራል አዚዝ ናስር ዛዴህ እና የአያቶላ አሊ ካሚኒ አማካሪ አድሚራል አሊ ሻምኪን ይገኙበታል። እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒክለር ይዞታዎችና ወታደራዊ ስፍራዎች፣ የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና ዘጠኝ የኒክለር ሳይንቲስቶችን ተገሏል ብላ እንደነበር ይታወቃል። ጠቅላይ ሚኒስትር ነተናዩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩ ጥቃት ከተገደሉት መካከል የኢራን አቤታዊ ዘብ ኃላፊና የአገሪቱ ጦር አይሎች ኢታማጆርሹም ሹም መሐመድ ባግሬ ይገኙበታል። ግድያቸውን ተከትሎ አብዱልራሂም ሙሻፊኒ የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም ሆኖ መተካታቸው የኢራን መንግስታዊ ዜና ወኪል ኢርና በወቅቱ ገልጾ ነበር። ሌላው በእስራኤል ጥቃት የተገደሉት ሁሴን ሳላሚ የኢራን አቤታዊ ዘብ ዋና አዛዥ ነበሩ። ጎላማድ ራሺድ ወላማድ ራሽድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብሩ የአቤታዊ ዘቡ ካታም አልአንቢያ የተሰኘ ማዕከላዊ ዋና መስሪያ ቤት ኃላፊ ናቸው። አሚር አልሐጃዘዴ የአቤታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት አሚር አልሐጃዛዲ የአገሪቱን የሚሳይል ፕሮግራም በመምራትም ታዋቂ ሰው ነበሩ። እስራኤል መከላከያ ሰራዊት አዛዥ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ውስጥ ስር ውስጥ በሚገኝ የህዝብ ማዕከላዊ ሰብስበው ነበር ብሏል። በወቅቱ አዛዡን ጨምሮ ቡድኑ የተገደሉትን በህንፃው ላይ ባነጣጠረ ጥቃት ነው ብሏል። ባለፈው አመት ጥቅምት እና ሚያዚያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳይል ጥቃቶችን ያዘዙትም እሳቸው መሆናቸው መከላከያው አስታውቋል። ሌላው ተገደሉ ድም ፍሬዱን አባሲ ናቸው። ፍሬዱን አባሲ የኒክለር ሳይንቲስት ሲሆኑ በአውሮፓውያኑ ከ2011 እስከ 2013 ድረስ የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ ነበሩ። የተገደሉት የኒክለር ሳይንቲስቶች እነዚህ ናቸው፣ መህዲ ቴራንቺ በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት፣ አብዱል ሐሚድ ሚኖሾር በሻሂድ በሂሽቲ ዩኒቨርሲቲ የኒክለር ኢንጂነሪንግ ኃላፊ፣ አህመድ ረዛ ዞልፋጋሪ በሻሂድ በሽት ዩኒቨርሲቲ የኒክለር ኢንጂነሪንግ ፕሮፌሰር አምር ሁሴን ፈቂ በሻሂድ በሽት ዩኒቨርሲቲ የኒክለር ፕሮፌሰር ናቸው። በተጨማሪ ሞታባል ዛዴ የተሰኘ የኒክለር ሳይንስ መገደሉ ተገልጿል። በአጠቃላይ እንግዲህ ወደ ዘጠኝ የኒክለር ሳይንቲስቶችና ወደ አራት የሚሆኑ የጦር ጀነራሎች ተገልሏል። ይሁንና ባለፈው የኢራን የድል በዓል ቀን ሶስቱ መታየታቸው ዛሬም ድረስ በጣም አነጋጋሪ ሆኗል ማለት ነው። እንግዲህ እስራኤል በዚህ በኩል እስካሁን ድረስ ምንም የሰጠችው መግለጫ የለም። ነገር ግን በጣም በብዙ ዓለም አቀፍ ሚዲያዎች ላይ ከፍተኛ መነጋገሪያ ሆኗል። አንዳንዶች በኢራን በአርቲፊሻል ኢንቴሊጀንስ ወይም ኤአይ ተመሳስሉ በላብራቶሪ የተፈረኩ እንደሆኑ ሲናገሩ፣ ሌሎች ደግሞ እነሱን የሚመሳስሉ ሰዎች ሆን ተብለው ተፈልገው ማለትም ህዝቡን ለማነቃቃት ሲባል ተዘጋጅቶ የቀረቡ ናቸው የሚል ነው። እንግዲህ በአጠቃላይ ወደፊት ትክክለኛው መረጃ ይወጣል ማለት ነው። የዛን ጊዜ እኛም የተከታተልን የምናቀርብ ይሆናል። ከዚህ ዜና ሳንወጣ ሐሙስ ኢራን ከፍተኛ የጦር አዛዦቿ መገደላቸውን አረጋገጠች በሚል ቢቢሲ ዜና ይዞ ወጥቷል። እስራኤል በፈጸመችው ጥቃት ያገሪቱ ከፍተኛ ወታደራዊ አዛዥ ሳኢድ ኢዛድ መገደላቸውን የኢራን እስላማዊ አብዮት ዘብ ማረጋገጡን የአገሪቱ ሚዲያ ታስኒም የዜና ወኪል ዘግቧል። ኢዛድ የኢራን እስላማዊ አብዮት ዘብ ቅርንጫፍ የሆነ ቅዱስ ፎርስ ከፍተኛ አዛዥ ነበሩ። ይህ ቅርንጫፍ በቀጠናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። አዛዡ ከሀማስና ከሌሎች የፍልስጤም ታጣቂ ቡድኖች ጋር የማስተባበር ኃላፊነት የሳቸው ነበር። አብዮታዊ ዘቡ አዛዥ መቼ እንደተገደሉ ያለው ነገር ባይኖርም የእስራኤል መከላከያ ሰኔ 14 2017 ዓ.ም መገደላቸውን አስታውቋል። ዩናይትድ ኪንግደም በመካከለኛው ምስራቅ ሰላምና ድነት ስጋቶች በመፍጠር እንዲሁም በዩኬ መሬት ላይ ግለሰቦችን ለመግደል በማሴር በሚል በአዛዡ ላይ በአውሮፓውያን 2023 ማዕቀብ ጥላባቸው ነበር። አሜሪካ በአውሮፓውያን 2019 ለሃማስ በሚሊዮን የሚቆጠሩ ድሯ ሰጥተዋል በሚል በጦር አዛዡ ላይ ማዕቀብ ጥላባቸዋለች። በሌላ ዜና ትራምፕ ኢራን ከጥቃቱ በፊት ዩራኒየም ክምችቷን አንቀሳቅሳለች የሚለውን ሪፖርት አስተባበሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችቷን ከፎርዶ የኒክለር ጣቢያ አወዛውራለች የሚለውን ሪፖርት አስተባበሉ ወይም ውድቅ አደረጉ። ትራምፕ ከተቋሙ ምንም ነገር አልወጣም ሲሉ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። አክለውም በጣም ረጅም ጊዜ የሚወስድ ነው፣ በጣም አደገኛ እንዲሁም በጣም ከባድ እና ለማንቀሳቀስ አስቸጋሪ ነው ብለዋል። ይልቁንም በይዞታው ላይ የታዩ ተሽከርካሪዎች እና ትናንሽ የጭነት መኪናዎች የአየር ማስተላለፊያዎችን ቋሚዎች በግንባታ ለመሸፈን ሲሞክር የነበሩ ሰራተኞች ናቸው ብለዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በጋዜጣዊ መግለጫቸው ወቅት ይህን ሪፖርት ውድቅ አድርገውታል። አሌክስ የሞባይል ጥገናና ሽያጭ። አሌክስ የሞባይል ጥገናና ሽያጭ የተለያየ አይነት የሞባይል ቀፎዎችን፣ ቻርጀሮችን፣ ማከፋፈያዎችን፣ ስፒከሮችንና የሞባይል አክሰሰሪዎችን በተመጣጣኛ ጋር እኛ ጋር ያገኛሉ። በተጨማሪም ሰዓት፣ መነጽር፣ አምፑል እንዲሁም የተለያዩ መኪና ሪሞት ባትሪዎችን እንሸጣለን። የሞባይልና የሰዓት ጥገናም እናደርጋለን። የተለያዩ ባትሪዎችንም እንቀይራለን። ምን የብቻ የስፒከር ኪራይም ኪሶን በማይጎዳ ወጪ እናከራይዎታለን። እንግዲያው ወደ አሌክስ የሞባይል ጥገናና ሽያጭ ዛሬውኑ ብቅ ይበሉ። በቃዎቻችን ጥራትና በአገልግሎታችን ረክተው ይሄዳሉ። አድራሻ፣ ገርጂ ታክሲ ተራ፣ ስልክ 0945451045፣ አሌክስ የሞባይል ጥገናና ሽያጭ በመቀጠል የምንመለከተው ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር ያደረጉትን ውይይት ነው። በዚህ ውይይት ላይ ጠቅላይ ሚኒስትሩ ከተናገሯቸው ነገሮች አንዱ አነጋጋሪ ሆኖም የሚገኘው ስትናደዱ ሽጉጥ አታንሱ ማለታቸው ነው። ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር በነበራቸው ውይይት ስትናደዱ ብዕር ማንሳት ተናዳችሁ ወይም ተናዶ ሽጉጥ ከማንሳት የከፋ ነው ሲሉ ተናግሯል። ጠቅላይ ሚኒስትሩ ስትናደድ ሽጉጥ አታንሳ፣ ሽጉጥ ብታነሳ ሰው ትገላለ፣ ብዕርህን ብታነሳ ሰው ትገላለ ሲሉ ተደምጠዋል። አንዴ ሳይሆን ደጋግመህ ትገላለህ ሲሉም አጽንኦት ሰጥተዋል። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገንም እንደምናጠፋ እናስብ ሲሉ መልእክታቸውን ያስተላለፉት ጠቅላይ ሚኒስትሩ የሚዲያ ባለሙያዎች አዎንታዊ ስራ የሚሰሩ ፖዘቲቭ ስራዎች ላይ ትኩረት እንደማያደርጉ በማንሳት በተሳሳተና በበሬ ወለደም በፈጠራ ዘገባዎች ምክንያትም ወቅሰዋል። የሚዲያ ባለሙያዎች ጉዳዮችን በትህትናና በእውቀት ሊተቹና ሊጠይቁ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አመልክተዋል። ሚዲያዎች ሊተቹና ሊጠይቁ እንደሚገባ አንስተው በአንጻሩ ሀሰተኛ መረጃ ማሰራጨትና ከብሔራዊ ጥቅም ጋር የሚጋጭ ስራ መስራት እንደሌለባቸው አስገንዝበዋል። የሚዲያ ባለሙያዎች መሰል ስራዎችን በሚያከናውኑበት ወቅት አስቸጋሪ ሁኔታዎች ሊገጥማቸው ይችላል ያሉት ጠቅላይ ሚኒስትሩ፣ ይሁን እንጂ ይህ የመንግስት አቋም አይደለም ብለዋል። የሚዲያ ባለሙያዎች በስራ ሂደት የሚያጋጥሟቸውን መሰል ችግሮች በትዕግስት ማሳለፍ እንዳለባቸው አንስተዋል። ጋዜጠኞቹ በተገቢው መንገድ ስራቸውን እንዲያከናውኑ ለማስቻል ከሚታወቅ ተቋም ማንነታቸውን የሚገልጽ መታወቂያ ከያዙ የሚመለከታቸው አካላት አስፈላጊውን ትብብር እንዲያደርጉ አሳስበዋል። የመገናኛ ብዙሀን ለኢትዮጵያ ጥቅም የሚያግዝ ስራ መስራት፣ ህዝቡን ማንቃትና ማስተማር ላይ በትኩረት መስራት እንደሚጠበቅባቸው ጠቁመዋል። መንግስት የሚጠበቅበትን ማከናወን ሲሳነውም በትህትናና በእውቀት ተመስርቶ መተቸት እንደሚያስፈልግ ጠቅላይ ሚኒስትሩ አጽንዖት ሰጥተዋል። ጋዜጠኞች የሀገርን ጥቅም ለማስከበር እስከፈለጉ ድረስ በእኛ በኩል ተባብሮ ለመስራት፣ ህግ ለማሻሻል፣ የአቅም ግንባታ ስልጠና ለመስጠትና በፋይናንስ ለመደገፍ ፍላጎት አለን ሲሉ ጠቅላይ ሚኒስትር አብይ አህመድ አመልክተዋል። ወደ ቀጣዩ መረጃችን እናልፋለን። ሶማሌላንድ ወደ እውቅና እየደረሰች ነው። በእንግሊዝ በኩል አዲስ ድጋፍ መገኘቱን የተሰማው ሶማሌላንድ እውቅና የማግኘት እድሏ እየሰፋ መጥቷል። አዲሱ ፕሬዝደንት የጊዜ ጉዳይ እንጂ መሆኑ የማይቀር ነው ማለታቸው ይታወሳል። ከሰሞኑ የእንግሊዝ ፓርላማ ለራስ ገዟ እውቅና እንዲሰጥ ጥያቄ ቀርቦለታል። አንድ የብሪታንያ ፓርላማ አባላት ቡድን ብሪታንያ ለሶማሌላንድ እውቅና እንድትሰጥ ጠይቋል። ቡድኑ ጥያቄውን ያቀረበው ፓርላማው የእውቅና ፍኖተ ካርታ በተሰኘ ሪፖርት ላይ ሊዋይ ቀጠሮ በተያዘበት ዋዜማ ላይ ነው። ቡድኑ ብሪታንያ ለሶማሌላንድ እውቅና ለመስጠት በምታደርገው እንቅስቃሴ ዙሪያ የቴክኒክ ጉዳዮችን የሚያማክር ገለልተኛ ተቋም እንዲቋቋም ሀሳብ አቅርበዋል። የዚሁ የፓርላማ ቡድን ሰብሳቢ የቀድሞ የሀገሪቱ መከላከያ ሚኒስትር ጋቪን ዊሊያምሰን ናቸው። ሶማሌላንድ ነጻነቷን ያወጀች ነገር ግን እውቅና ሳታገኝ ሶስት አስርት ዓመታት ያለፋት ሀገር ናት። ከኢትዮጵያ ጋር እውቅና ሊያስገኝላት የሚችል መግባቢያ ስምምነት ተፈራርማ የነበረ ሲሆን ለ11 ወራት አዲስ አበባና ሞቃዲሾ በጉዳዩ ሲወዛገቡ ቆይተው በአንካራ አደራዳሪነት ስምምነት መድረሳቸው ይታወሳል። ሶማሌላንድ የአንካራው ድርድር የሻረውን ስምምነት መልሳ ለማስቀጠል ንግግር መጀመሯ መዘገቡ ይታወሳል። ሶማሌላንድ ለአሜሪካ የወደብና ወታደራዊ ሰፈር አማራጭ በማቅረብም እውቅና ለማግኘት የምታደርገው ጥረት በጥሩ ሁኔታ እየሄደላት እንደሆነ ይነገራል። ሀያላኑ በተለይም አሜሪካ የሶማሊያ ግዛት አካል የነበረችዋን ሶማሌላንድን በሀገር እውቅና ሰጥታ ለመቀበል ጫፍ ላይ መድረሷ ተዘግቦ ነበር ባሳለፍነው ሳምንት መጀመሪያ ሶማሌላንድ ሀገር የመሆን ጉዳይ በአሜሪካ ምክር ቤት ቀርቦ ነበር የዚህ ህግ ባለቤት የአሜሪካ የህግ አውጪ ምክር ቤት አባል ስኮት ፔሪ ናቸው የምክር ቤት አባሉ ባለፈው ሳምንት አሜሪካ ለሶማሌላንድ የሀገርነት እውቅና እንድትሰጥ የሚጠይቅ የሶማሌላንድ የነጻነት ድንጋጌ የተሰኘ ረቂቅ የውሳኔ ሀሳብ ነው ለምክር ቤቱ ያቀረቡት ሶማሌ ላንድ ለምን ሀገር መሆን እንደሚገባትና ከአሜሪካ ዘላቂ ጥቅም ጋር በምን መልኩ እንደሚተሳሰርም በረቂቅ ህጉ ሰፍሮ ማብራሪያ ተሰጥቶበት ነበር። ሶማሌ ላንድ የተረጋጋና ዲሞክራሲያዊ ስርዓት መገንባቷና አሜሪካ በርበራ ወደብ ላይ ጦር ሰፈር እንድትገነባ ጭምር ፈቃደኝነቷን የገለጠች አስተማማኝ አጋር መሆኗን ተነግሮላት ነበረ። በቀጠናው ተጽዕኖዋን ያጠናከረችው ቻይና ለመገዳደር አሜሪካ ከሶማሌ ላንድ ጋር ጥብቅ ትብብር መፍጠር፣ እውቅና መስጠት እንዳለባት ረቂቅ ውሳኔ ሀሳቡ መጠየቁን መዘገቡ ይታወሳል። ለዛሬ ያዘጋጀንላችሁ ጉዳዮች እዚህ ላይ እናጠነቅቃለን። ላይክ ሼር፣ እና ኮሜንት እንዲሁም ሰብስክራይብ በማድረግ ለቻናላችን የተለመደ ድጋፋችሁን መግለጽ እንዳትዘነኩ እያልን ከሌሎች መረጃዎች ጋር በድጋሚ እስከምንቀናኝ ድረስ ሰላም እያልን እንሰናበታችኋለን።